እሱን ኋላ እንነጋገረዋለን። አሁን ግን ለእርሳቸው ውጡልኝ። እውነቴ ነው። እኔ አሁን የእኚህ የዚህ ሰውዬ የሻለቃን ሽሙጥ እንዴት ነው የምችለው? ፈገግ ብሎ አርፈደ መጣ ሲለኝ የታባነ ሽሙጥ እንዲ ምትለው እንዴት ነው የምችለው? እንዴት ነው አይኑ አናየው? አንድ ቀን የመኩሪያ ቤተሰብ አልፎለት በጊዜ ሰርግ፣ ድግስ፣ ልቅሶ እንኳ ተገኝቷ ቀብር እንኳ ቀብሮ ሲመለሱ ነው ምንደርስ አይነት ቤት እንደገባው ረንደው ስለፈጠር የቅርት ዳቃ ደምሽን ምናለ አሁን ሌላ ጊዜ ትቀቢ ምንድ ተረ ደግሞ ማ ካልሲስ አላደርግ ለካልሲ ነው የምትለው? ይሄ ምንም አልልም። እላያችለ እንዳልክብን ሴጣን ከነ ልጆቹ ይበልብህ። ኧረ ስለመዳን ያለ ምኑን አለ አንተ። እንዲሁ እርግማኑ ማን እንዲ ምላስ ላይ ይነቀሳል? ምንድን ነው ምን ማለት ነው? ተይ እንጂ እንዳትናገሪ። ስሚ ወይ ልጄ አሳድጌ አብልቼ አስተምሬ ረግሜ እንዳንድ ኢትዮጵያዊ ወላጅ እያድረሻዋለሁ። ሞክሮይ በእውነት እንዲሁ ሙሽራው ቀስ ስብሎ ዝግ ትብሎ ዘግቶ ካልመጣ ምን የሀበሻ ሰርጎነና እድምተኛ ሁሉ ተሰብስቦ ምን ነው ሙሽራው ዘገየሳ እያለ በረሀብ ሆዱን ካላከቀው ምኑ የሀበሻ ወግ ደንብ ሆነና? የእኛ ደንብ እኮ ይሄ ነው ወጉ። በቃ እውነት፣ ምን ነው ዝም ብትይ ሰሪያንች? ምን እንዳንቺ አይነት እኮ ነው ባህል እያለ እንደ ቆዳ አልፊ ወዲህና ወዲህ እያደረገ የሚጫወትብን ባህል እኮ ስሚ፣ ይወለዳል፣ ያድጋል፣ ይሞታል። የሃይማኖት ቀኖና አይደለም፣ ይለወጥ ይችላል። የማይለወጠው የሃይማኖት ቀኖና ነው። ወረኛ ምን ታወራለህ? ስማ፣ እኔ ደግሞ ትክክለኛ ባህሉ ትባው መከበር አለበት ነው ምል ያው ልጅ ስሚ፣ ቴሌ፣ መብራት ኃይል፣ ውሃ ክፍል በአንድ ግንባር ፈጥሮ አንድ ላይ ተባብረን እንሰራለን ብለው ቱቦ ቆፍረው ደግሞ ከቆፈሩ በኋላ ሳይስማሙ ጥለውት የሄዱት ክፍት ቱቦ ውስጥ ግቢ፣ ሌላ ምንም አለ? አረ ጠላቴ፣ ድርግም ብሎ የግባዛ ጉድጓድ ውስጥ ምን ያሟርታል ይሄ? ማን ሰይጣን? አንተ እኔ ሰይጣንና አንተ በቃ በህግ አምላክ እኔ እንደውም አውላልቅ ያለ ድምፅ መልስ እሱን አጠሏ መልስ እ ጥለቷን እኔ እንደረጃ ገልብጠሻል እንደውም ባንተ ልቅ ምን አልነጋግር ነው እ እ እ ታቂኛለሽ ያው ታቂኛለሽ፣ ታቂኛለሽ እኔ ጉድጓድ የተቆፈረ ጉድጓድ ጋር እኔን እንደ አንድ ነገር እንገርሽ አገሬ መሄድ እፈልጋለሁ። የሀገርሽ አይደለም፣ እየቀለድኩ አይደለም። የአገሬ ነፋሻማ አየር፣ የከብቶቹ ሽታ፣ ትኩስ የታለ ወተት እንዴት እንዳማረኝ ይኸውልሽ፣ የኔ እህት ለከብቶቹ ሽታ የመኪና ጭስ፣ ለአየሩ ይሄን ጠራራ ፀሐይ፣ ለትኩስ ወተቱ ደግሞ አረቄ ሰተንሻል። የኔ ዘመናዊ፣ ከዚህ በላይ አትቅበጪ። እኛም ከየትም አላመጣ ነው፣ ከዚህ በላይ አያዋጣንም። እያላገጥኩ አይደለም

ኧረ ተይ በተከበርኩበት ሀገር፣ ኧረ እባክሽ ዝም በይ ተይ፣ ግድ የለሽም ተይ ተይ። ይሄን ልቅ አፍሽን ይኸው ልንገርሽ አይደለ ኋላ እጄ የገባሽ እንደሆነ ይሄን ልቅ አፍሽን የሰውር ነው የምሰፋልሽ። እኔ የምለው የሀገራችን ህግ ስለ ጋብቻ ምን እንደሚል ታውቃለህ? እርፍ። ኧረ በፈጠረሽ ዝም በይ። ለምንድን ነው ዝም የምለው? ዝም አልልም። ዝም በሉ ዝም በሉ እያላችሁ እኮ ታፍነን ልንሞት ነው። እሺ የፈለግሽውን አደረግልሻለሁ። አያችሁ የምንፈልገውን እንኳን የምታውቁት እናንተ ናችሁ። እኔ ምለው የዘንድሮ እናውቃለን እናውቃለን ባዮች ትመቹኛላችሁ። እንደው እሺ ምንድን ነው የምትፈልጊው? መብቴን መብቴን ነው የምፈልገው መብቴን። ሂጅና መብትሽን እዛ አራት ኪሎ ፓርላማ ጠይቂ። አሁን የኛ የድሃ መንደር ነው ምን አራት ኪሎ የመስራት። አታላግጥ። ገንዘቤን ትሰጠኛለህ ወይስ አሰጠኝል በሳጥሽ እኮ ችግር የለውም፣ ግን በመሳጥሽ ገንዘብ ጠጥተሽ ራስሽን ትገይበታለሽ። ራስሽን ከምትገዲ ደግሞ ብትኖር አይሻልሽም? ለየትኛው ኑሮ? ለዚህ ማማሟያ፣ ለወንበት ኑሮ፣ ለቁማር ማሟያችሁ፣ ዜጋ ላላችሁ ኑሮ? ተይ ተይ፣ የባሰ አለ ከዚህ የባሰ ኑሮ። ድንቄም። እሺ ኔ ልስጥሽ፣ እኔ ምን ማዕረግ ነዋ ሚና አይነት ነች በፈጣሪ አሁን አምቡላይን ምግፍበት ገንዘብ አምጣ አልልሽም ወርውረው ይደርሰኛል ምኑን ገንዘቡን አልወረውረው እናቴ ይሄ ገንዘብ እንኳን ወርውረ ነው ከእጃችን ላይ ክንፍ አውጥቶ ብር ብሎ እየጠፋ ነው ትቀልዳለች እንዴ ደግሞ ወርውረው አልወረውርም በወረውረው ደግሞ በህግ ያስጠይቃል ህግ ህግ ደግሞ በገዛ ገንዘቤ ምን አገባውና ይቅርታ ገንዘቡ እጅሽ ሳይገባ ያንቺ ሳይሆን ሳይረጋገጥ የእኔ ገንዘብ በማለትሽ ሊሰጥሽ ካለው ገንዘብ ላይ አስር ብር አሁን ቅናሽ ተደርጓል። ወንድነህ ወንድነህ ቀንሳትና ይውል። አስቤዛ የራሱ በሊትር አምሳ ብር ገብቷል አሁን ገንዘብ የስጠኝ በህግ አምላክ። አፍሽን ሰብስቢያ ዝርክርክ አረቀም ያልሽ